ሰላም ጠና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይደረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያላቸውን ዕለታዊ የአነጋጋሪ ዘገባችን እናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ዛሬም እንደ ወትሮው ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ውድና የተከበራችሁ የቻናላችን ቤተሰቦች እነሆ ለሰዓቱ የብዙሃኑን ትኩረት ወደ ሳበው የዕለቱ አነጋጋሪውን መረጃችን አለፍን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የመደመሩ አብዮት የፊት ተሰላፊ የነበሩትና የምለማነ ከቲም ገዱ ጋር በማስተሳሰር የማይገፋ የሚመስለውን የትነግ ህወሓትን አምባገነን ስርዓት በዛ በጨለማ ዘመን በነፍሳቸው ተወራርደው ያኔው የ2010 ዓ ም ለውጥ እንዲመጣ ዘመን የማይሸረው ታሪክ የሰሩት የቀድሞው የአማራ ክልል ርዕሰ መስተዳደር የነበሩት ከለውጡ ማግስት ደግሞ በውጭ ጉዳይ ሚኒስተርነት ያገለገሉትና የኋላ የኋላ በመደመሩ አብዮት ተቀንሰው በመጦሪያ እድሜያቸው ከሀገር ለመሰደድ የበቁት ገዱ አንዳርጋቸው አለነ። የብልጽግናውን አገዛዝ ቆርጠው በመታገል ላይ መሆናቸው የሚታወቅ ነው። ነገር ግን በዛሬው ዕለት ደግሞ ገዱ አንዳርጋቸው ኤርትራ መግባታቸው ተሰምቷል። ለመሆኑ ገዱ አንዳርጋቸው በዛሬ ዕለት ወደ ኤርትራ ያመሩት በምን ጉዳይ ነው የሚለው ዝርዝር መረጃ በዝግጅታችን ሙሉ መረጃው ተካቶ ወደ እናንተ የሚደርሳቸው ይሆናል። በሌላ መረጃ በዘመነ ብልጽግና ለሀገርና ህዝብ የገባውን ቃል ኪዳን ወደ ጎን በመተው የአንድ ስርዓት አገልጋይ በመሆን ከገዛ ወንድሞቹ ጋር ጦርነት የገጠመው መከላከያ ሰራዊቱ ይዋል ይደር እንጂ አፈሙዙን ወደ አራት ኪሎ ቤተ መንግሥት ማዞሩ የማይቀር መሆኑ በበርካታ ፖለቲካ ተንታኞች ሲነገር የቆየ መሆኑ ግልጽ ነው። የሆነ ሆኖ በአማራ ክልል በተለይም በጎንደር ቀጠና ስምሪት የተሰጣቸው የሰራዊቱ አባላት በዛሬው ዕለት ከፋኖ ጋር ጥምረት በመፍጠር አፈሙዛቸውን ወደ ቤተ መንግሥት ማዞራቸው ተረጋግጧል። ለመሆኑ በጎንደር ምን ተፈጠረ? የሚለው ጉዳይ እንዲሁ ዝርዝር መረጃው በዝግጅታችን ተካቶ ወደ እናንተ የሚደርስ ይሆናል። በሌላ መረጃ የብልጽግናው አገዛዝ ወደ አራት ኪሎ ቤተ መንግሥት ገብቶ የስልጣን መንበሩን በተቆናጠጠ ማግስት ለስልጣኔ ስጋት ናቸው ብሎ የፈረጃቸውን አማራና ትግራይን እሳትና ጭድ አድርገናችኋል ሲል የቆየ መሆኑ የሚታወቅ ነው። ነገር ግን ይህንን የብልጽግናውን አገዛዝ ሴራ ያከሸፈው ታሪካዊ ክስተት ዛሬ በአማራና በትግራይ ህዝብ መካከል ተፈጥሯል። ለመሆኑ ይህ ጅማሮ ምንድነው የሚለው ጉዳይ እንዲሁ በዝግጅታችን ሙሉ መረጃው ተካቶ ወደ እናንተ የሚደርሳችሁ ይሆናል። ውድና የተከበራችሁ የቻናላችን ቤተሰቦች በዚህ መረጃ ጊዜያችን እነዚህንና ሌሎች በርዕሰ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳችሁ አብራችሁን ስትቆዩ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራችሁ በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራል። ገዱ አንዳርጋቸው የቀድሞው የኢህአዲግ የኢሂድን የብአዴን የአዴፓ የብልጽግና ከፍተኛ ባለስልጣን በዚያ የኦሮማራ ምዕራባውያን የለውጥ ኃይል እያሉ ለሚጠሯቸው ለአቶ ለማ መገርሳና ለሳቸው በተሰጠ ስኮላርሽፕ ትምህርቱን መጀመራቸው ሲነገር ነበር። ይሁን እንጂ ለማ ቀድሞ ብልጽግናን በመፋታታቸው ቀድመው ትምህርቱን ጨረሱ። ገዱ አንዳርጋቸው ደግሞ ብልጽግናና አብይ ገፍተው እስኪያስወጧቸው ጠብቀው በአገዛዙ ውስጥ ያላቸው አስፈላጊነት ካበቃ በኋላ ትምህርታቸውን ለመጨረስ ጊዜ አግኝተዋል። እኒህ አንጋፋ ፖለቲከኛ የብልጽግናው መንግስት የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ አማካሪ ሆነው ሰርተዋል። የለውጡ አዋላጅ ናቸው በሚል ብዙ የተነገረላቸው ገዱ የብልጽግናው መንግስት ያለ ወግ የቀነሳቸው አመጡት የተባለውም ለውጥ ያንገላታቸው ለስደት የዳረጋቸው ፖለቲከኛ ናቸው። አቶ ገዱ አንዳርጋቸው ወደ 2010 ተጉዘው የሚያስታውሱት ትዝታ ደግሞ እንዲህ ይቀጥላል። የኦህደዱን አብይ አህመድን ለኢህአዴግ ሊቀመንበርነትና ለኢትዮጵያ ጠቅላይ ሚኒስትርነት መምረጥ በፖለቲካ ሊሕቁ ዘንድ ወሳኝ ለውጥ ነበር። ህወሃት የራሱን እጩ ማቅረብ አልቻለም። የአብይ ሊቀመንበርነትና ጠቅላይ ሚኒስትርነት የተመቻቸው በለማ መገርሳ ነው። ለማ የፓርላማ አባል አልነበሩም፣ ግን የኦሮሚያ ክልል ፕሬዚዳንት ነበሩ። በመጨረሻ የድምፅ መስጫ ደቂቃ በአዴኖች ከአብይ ጎን ቆሙ። የእሳቸው ስልጣን የመያዝ ምክንያት የህዝብ ቁጣና የኢህአዴግ የውስጥ ቀውስ ውጤት ነው። በዚያ የቀውስ ዘመን አቅጣጫ የሚያስይዝ የአመራር ችግር ገጠመ። የለውጥ ጥያቄ፣ የእኩልነት ተሳትፎ ጉዳይ፣ ህገ መንግሥቱን መሰረት ያደረገ ራስን የማስተዳደር መብት የሚሉት ጥያቄዎች መልስ ያስፈልጋቸው ነበር። ለህዋት የነበረ ጥልቀት ያለው ጥላቻ በአመራሩ ውስጥ አለመተማመንና መጠራጠርን ፈጠረ። የህግና ስርዓት ማስከበሩን ተግባር አዳከመው። የመንግሥት ተቋማት ለሕዝብ ማቅረብ የሚገባቸውን አገልግሎት ቀልጣፋ እንዳይሆን አደረገው። ህዝቡ ኢህአዴግ ላይ የፈጠረው ግፊት ወትሮውንም በተከፋፈለ አኳኋል ላይ ለነበረው የገዡ ልሂቅ ግብአት ከመሆን አልፎ አለመረጋጋት እንዳረገ አብይ አህመድን ለመምረጥ ኦህዴድና ብአዴን የፈጠሩት ቅንጅት የህወሓትን የበላይነት ለማስወገድ ጠቃሚ ሆኖ አገልግሏል። አብይ ያልተጠበቁ ወሳኝ የሪፎርም ሐሳቦች ጉዳዮችን ከኢህአዲግ ልማድ በተለየ ሁኔታ ወደ አገራዊ ሁኔታ የሚያስገቡ ጉዳዮችንም ይዘው ብቅ አሉ። ግን አንዳንድ ባለሙያዎች እንደሚሉት እነዚህ የሪፎርም ሀሳቦች የብሔር ውጥረት በመፍጠርና በማባባስ የአብይ ሀሳቦች ሚናቸው የላቀ ሆነ። በአማራና በኦሮሞ ልሂቃን ዙሪያ የሚያጠነጥን አዲስ የገዢ ጥምረት ተፈጥሮ ነበር። ይህም ህወሀት በፌዴራል ስልጣን በመከላከያና በኢኮኖሚ ውስጥ የነበረውን ተጽዕኖ ይቀንሳል በሚል በሌሎች ብሔር ተኮር ኃይሎችም የተደገፈ ሆነ። ደመቀ መኮንን ከብአዴን ምክትል ጠቅላይ ሚኒስትር በሆኑበት የድኅረ አስር ጉዞ አብዛኛው የካቢኔ ወንበር የአማራና የኦሮሞ ሊሂቃን የተቆጣጠሩት ሆነ። ከ2010 በኋላ የመጣው መንግስት ተቋማትን ለመቆጣጠርና እንደገና ለማዋቀር በሚያደርገው ሂደት ውስጥ ፈተና ገጠመው። በተለይ በመጀመሪያዎቹ የጠቅላይ ሚኒስትሩ የስልጣን ጊዜያት የህወሀት ተጽዕኖ በበርካታ የመንግስት ተቋማት ላይ አላንቀሳቀስ አለ። በዚህም ህወሀትን ለማዳከም ተብሎ ተቋማዊ ስኬትን ለማምጣት በሚል ለአዲሱ ገዢ ልሂቅ የሚሆን ማሻሻያ ተደረገ። የፋይናንስ ተቋማትን በማዕከላዊነት ራሳቸው ጠቅላይ ሚኒስትሩ የሚቆጣጠሩበት ስርዓት ፈጠሩ። ወሳኝ ለሚባሉ ሚኒስቴር መስሪያ ቤቶች በጀት ጨመሩ። እኔም በተካተትኩበት በዚያ የሹመት ዘመን የህወሀትንና ተባባሪዎቹን ልሂቃን ይሰብርልናል የተባለ የስልጣን እደላ ተካሄደ። ግን የሚሾሙት ሰዎች ልምድም ያልነበራቸው ችሎታም የሌላቸው በመሆናቸው የሪፎርሙ ሐሳብ ሙሉ በሙሉ አልተገበር አለ። የህወሓት አመራሮች በተቆጣጠሯቸው ተቋማት ውስጥ እምነት ታጣ። ሲቪል ሰርቪሱ አልታዘዝም አለ። ከዚያም ጠቅላይ ሚኒስትሩ ታማኞቻቸውን በቁልፍ ቦታዎች ላይ መመደብ ጀመሩ። በዚህ ጊዜ ስልጣን የሚለቁ ሰዎች በረከቱ። ተቋማት ምንም አይነት ትዝታ እንዳይኖራቸው በሚያደርግ አኳኋን ኃላፊዎች መልቀቅ ጀመሩ። ለምሳሌ እስከ 2014 ብቻ በነበሩት አራት የአብይ ዓመታት ትምህርት፣ ፍትህ፣ ኢኖቬሽንና ቴክኖሎጂ፣ ውጭ ጉዳይ፣ ደህንነትና መከላከያ ቢያንስ ሶስት ሶስት ጊዜ መሪዎቻቸው ተቀያይረዋል። በ2010 አብይና ቡድናቸው ስልጣን ሲይዙ ህወሀትን መቆጣጠር ላይ ያተኮረ አዲስ የገዢ ልሂቅ ፈጥረው ነው። በዚህም የጸጥታ ተቋማት ሪፎርም በሚል የትግራይ ኃላፊዎችን ከከፍተኛ የጸጥታ ተቋማት ሳይቀር እያባረሩ የአማራና የኦሮሞ ታማኞችን መተካት ተያያዙት። በታሳስወር 2012 ላይ አንድ ታላቅ እርምጃ ተካሄደ። ይኸውም በአብይ አህመድ መሪነት የብልጽግና መመስረት ነው። ውሳኔው የተላለፈው በ11ኛው የኢህአዲግ ድርጅታዊ ጉባኤ ነው። የፓርቲው ጠቅላላ ጉባኤ ከብዮታዊ ዲሞክራሲ ወደ አዲስ አሻጋሪ ሀሳብ እንዲገባ ወስኗል። ከዚያ በፊት አንድ ዓመት ቀደም ብሎ ፓርቲዎች በተለይም ኦህደድና በአዴን ኦዴፓና አዴፓ ብለው ስማቸውን ቀይረው ነበር ይህ የስም ቅየራ ሁለቱም ድርጅቶች ከኢህአዴግ እየራቁ መሆናቸውን ለመጠቆም ተብሎ ነበር። አዲሱ አመራር መቆጣጠርን ግብ እስካደረገ ድረስ አንድ የተዋህደ ፓርቲ መፍጠር ያስፈልገው ነበር። ይሁን እንጂ ኢህአዲግን የማፍረሱ ጉዳይ ከተወሰኑ የኦህደድ መሪዎችና ከህውሃት ተቃውሞ ገጠመው፤ ቢሆንም ብልጽግና ተመሰረተ። ህውሃት ግን ህገ ወጥና የአድሃሪ አስተሳሰብ ውጤት የሆነ ስልጣንን ለጥቂት ግለሰቦች ሰብስቦ ለመስጠት የተደረገ ውሳኔ ሲል ተቃወመው። ብልጽግና ፌዴራሊስትንን ከሚሉ ኃይሎችም አሃዳዊ ነህ ተባለ፣ የከፋ ቁጣ ገጠመው። ብልጽግና የኢህአዲግ ርዕዮተ ዓለማዊ ቀውስ የወለደውና የግንባሩ አመራ ርጦት ያመጣው ፓርቲ ነው የሚለውን ትችት ያቀረቡ ሰዎችም ቀረቡ። የብልጽግናን መመስረት በበጎ የተመለከቱ ሰዎች ደግሞ አገሪቱን ለማዋሃድ ይጠቅማል በሚል በበጎ ተመልክተውት ነበር። በጥቅሉ የብልጽግና መመስረት የኢህአዴግን ፖለቲካዊ ኃይል እንዲያበቃ አደረገ። እንዲያም ሆኖ ድርጅቱ በአገሪቱ ላይ የነበረው ኢኮኖሚያዊና ፖለቲካዊ ሚና ይቀጥላል። ስድስተኛው አገራዊ ምርጫ መካሄድ ሲገባው በኮሮና ቫይረስ ምክንያት ተራዘመ። ይህንን ተከትሎም በርካታ ተቃዋሚዎች፣ አክቲቪስቶች፣ የፓርቲ አባላት ታሰሩ። ይህም በብልጽግና ዘመን ዲሞክራሲ ይመጣል የተባለውን ነገር አጠራጣሪ አደረገው። የአገሪቱ ፖለቲካዊ ቅሬታዎች በብሔር መነጽር የሚንቀሳቀሱ ሆኑ። ብልጽግናም የተቃውሞ ድምፆችን በወታደራዊ አቅም ለማስታገስ እንደሚፈልግ አሳየ። ይህም መካረርን እየፈጠረ የመንግስትን ቅቡልነት እያሳነሰ የአገሪቱን የተለያዩ ፍላጎቶች አቻችሎ ለመምራት የተገባውንም ቃል እያጠፈ መጣ። በ2010 የአብይ አህመድ ስልጣን መያዝ በብዛት የተደገፈው የህወሓትን የበላይነት ከኢህአዴግና ከመንግስት ስልጣን ላይ ለማስወገድ ይጠቅማል በሚል ነበር። እንዲህ ባለ መንገድ የብልጽግናውን አገዛዝ ገመና ገልጠው ለዓለም አቀፉ ማህበረሰብ የሰጡት የቀድሞው የአማራ ክልል ርዕሰ መስተዳደር የኋላ የኋላ በመደምሮ አብዮት ተቀንሰው ከሀገር ለመሰደድ የበቁት ገዱ አንዳርጋቸው በዛሬው ዕለት ደግሞ የኤርትራ በረሃ በመግባት ታሪካዊ ክስተት ሆነው ብቅ ብለዋል። እንደሚታወቀው ገዱ አንዳርጋቸው በፓርላማን በነበሩበት ጊዜ መከላከያ ሰራዊቱ ከአማራ ክልል ሊወጣ ይገባል በመሳሪያ የምናስቆመው የህዝብ ቁጣ የለም፣ ይልቁን ስለ ህዝብ ድምፅ ጆሮ ሰጥተን የህዝብን ጥያቄ መመለስ ነው የሚገባን የሚል ከፍተኛ ተቃውሞን ሲያደርጉ የሚታወስ ነበር። የሆነ የሆነው አብይ አህመድ በስልጣኑ የመጣበት የእናቱም ልጅ ቢሆን የማይራራ በመሆኑ ገዱ አንዳርጋቸውን የከፈሉትን ውለታ ዘንግቶ ከስልጣን በማባረር ከሀገር እንዲሰደዱ አደረጋቸው። ገዱ አንዳርጋቸው በቁጭት ከሀገር ከወጡ በኋላ ስለ አማራ ትግል በርካታ መረጃዎችን በማውጣትና የብልጽግናውን አገዛዝ በከፍተኛ በመቃወም ከፍተኛ ሚና እየተወጡ መሆኑ የሚታወስ ነው። ገዱ አንዳርጋቸው እንዲህ ባለ መንገድ ለአማራ ትግል መቃናት የበኩላቸውን ድርሻ ሲወጡ ከቆዩ በኋላ በዛሬው ዕለት ደግሞ የኤርትራ በረሃ በመግባት በኤርትራ በኩል የአመራን ጦር አጠናክረው አብይ አህመድን የትጥቅ ትግል ለማድረግና ይህንን የትጥቅ ትግል የሚያደርግ ኃይል አጠናክሮ በሎጂስቲክና በትጥቅ ስንቅ ዲያስፖራውን የኤርትራንና የአመራን ተዋጊ ኃይሎች ቅንጅት እንዲፈጥሩ አድርገው ከህወሓት ጋራም ንግግር በማድረግ ቀጣይ በአጭር ጊዜ ብልጽግናውን አገዛዝ ለመገርሰስ የታቀደ ዓላማን ለማሳካትና ከኤርትራው ፕሬዚዳንት ኢሳያስ አፈወርቄ ጋራም ለመምከር መሆኑ ተረጋግጧል። በሌላ መረጃ በዛሬው ዕለት በጎንደር በኩል ስምሪት የተሰጣቸው የአማራ ክልል ገብተው የነበሩ የሰራዊት አባላት በጎንደር ከሚገኘው የፋኖ አባላት ጋር በመቀላቀል ከእንግዲህ የገዛ ወንድሞቻችን ጋር የምናደርገው ምንም አይነት ውጊያ የለም በማለት አፈሙዛቸውን ወደ አራት ኪሎ ቤተ መንግስት ማዞራቸው ተሰምቷል። በሌላ መረጃ አብይ አህመድ እሳትና ጭድ አድርገናችኋል ሲል የነበረው የትግራይና የአማራ ህዝብ ያልተጠበቀውን በዛሬው ዕለት አድርገውታል። ከትግራይ ተውጣጥተው የተላኩ ሽማግሌዎች ጎንደር በመገኘት ከፋኖች ጋር በመነጋገር የአማራና የትግራይን ህዝብ አንድነት በማጠንከር በቀጣይ የህዝብ ለህዝብ ግንኙነትን በመፍጠር የትግራይና የአማራ ተዋጊ ኃይሎች በጋራ ጥምረትን በመፍጠር አጋርነታቸውን አጠናክረው የአራት ኪሎን አምባገነን ስርዓት ለመገርሰስ በጋራ እንደሚታገሉ ይፋ አድርገዋል። ይህንን ተከትሎ ቤተ መንግስቱ ተረብሿል። ውድና የተከበራቸው የቻናላችን ቤተሰቦች ለሰዓቱ ዝግጅታችን በዚሁ ቋጭን። መልካም ጊዜን ተመኘን።